አሰላሙ አሌይኩም ወረሕመቱላሂ በረካቱ ድና። የተከበራችሁ የፋፊ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያው ኤምባሲ ነው ያሉት የመከረኛ ኤምባሲ ማለት ነው። ዛጋ የሳኡዲ ትምህርት ቤት የሳኡዲ ባንዲራ ያለበት ትምህርት ቤቱ ነው። እዚህ ጋር የሆነ ነገር ላሳያችሁ ነው። የኛ ደግሞ የኢትዮጵያ ባንዲራ እንደሆነች ላሳያችሁ ዛጋ ማለት ነው። ዛፉ ካልሏታል። ከዚህ ጋር ናት። ዛሬ ላሳያችሁ መጣሁት ማለት ነው። የሆነ ነገር አይቼ ነው ገባ ገባ ገባ ገባ ወይም ደግሞ ቆርቆራ ብላችሁ የምታውቁበት የምታውቁት ሀገር አለ የሆነ ቦታ ላይ ቆርቆራ ትምታላችሁ። እኛ ግን ገባ ነው የምንለው ማለት ነው እኔ እኔ የተወለድኩ ባደኩበት አገር ወይም ደግሞ አካባቢ ሁዱ አይዘው ሁኝ እንዳትመጭ ጣዬ እሾሁ ልነግራችሁ አልችልም፣ ግን ማንም ባሊ ኃይለው እየረግፋ ይወርቃል አውት አውት ማለት ነው ገባ

ቁጭ ብላ ማለት ነው። እናቷ በልጅነቷ እንደምትሰራውት ውረግፎ ውረግፎ እዚህ ጋር ማለት ነው ታያችኋል። አውት ማለት ነው። እንደዚህ ፈርቅጠን እና የሆነው ይሄስ እንደው ምንድን ነው? ትል በልቶታል እና እንትዋዋለን ማለት ነው። አይ ስንት ማሳ ለማሳን ሀር ነበር። ይሄንን ገባ ፍለጋ፣ ወላሂ ልጅነቴን አስታወሰኝ ማለት ነው።

ማውረድ አልችልም፣ ግን ምንም ማውረድ አልችልም። ምክንያቱም አልደርሰውም እዛ ሆኝ ወዲቶ ከጂ ባባ ዘንድ ከጂ ባባ ዘንድ። አሁን ግን እንደኛ ሀገር አይደለም። ለነገሩ ማለት አሁን ገባ የሚያፈራበት ጊዜ ነው እንዴ? ዝላ ለይካ ኾኑ ባል ሂል አይቼ አጥሩ ላይ ያለውን ነበረ። ከዛ አጥሩ ላይ ያለውን እዛ ሁኚ እና ወዶችዬ ይሄ እዚህ ጋር የሚመስለውን አያችሁት? ይኸው እዚህ ቀረብ አድርገው፣ ቆይ ሰው እያያዙ ማለት ነው። ቀረብ ታደርገው፣ አዲስ ነው። ማወላ አዲስ ሰዑዲ ከመጣሁ አይቼዋለሁ። እንደ ምታው ዝም ብለህማ፣ ይርጋት ምታው፣ ይርጋት ይዋ ይውላችሁ የለቀምኩት ማለት ነው። ነይ እያለ እየጮህብኝ ነው። ባሊ ናር ነው ማለት ነው። እዚህ ጀምር ታዲት ዘው ታገባው ለቃ ታገባ ለቀመው ተመልሰን ማለት ነው ላሳያችሁ እቺ ኢትዮጵያ ባንዲራ ናት። እዛ ጋ ሙስተሽፋው ነው ብያችኋለሁ። ሙስተሽፋው ላይ ሄሊኮፕተር አረፈ። ያኔ ሙስተሽፋው ስቶ ላይ ማለት ነው። ሄሊኮፍተር አረፈችን ይ በሽተኛ ይዛ እየመጣች ይ ሆን አላውቅም። ቆይ ስትነሳ በደንብ ታዋታላችሁ። ቀረብ ላድርግላችሁ። ቆይ አሁን ይዛ የተወዛወዘች ነው። ግን ጋ አየሩም እየሄደ ነው። ሄሊኮፍተሯ ደግሞ እዚህ ጋር እየተወዛወዘች ነው ማለት ነው። ትነሳለች አሁን። ቆይ አንተን በላ ይመስለኛል። ያኔ የታመመ ሰው ይዛ መጣ ነው። ምክንያቱም ምስተሽፋው ላይ ነው ያረፈችው። መነሳት አቃት። መልብግብጫለች ካሜራው ላይ ብዙ የማይዞር ይመስላል፣ ግን ዝም ብሎ በይታ ሳይሆን በጣም እየዞሩ ነው። ይሄ የሚሽከረከረው ማለት ነው። መነሳት በጣም እንትን ላታል ማለት ነው። ያድየገታል እች ሄሊኮፕተር የምትባል ነገር ዝም ዝም አለች እኮ ምንም አልሆነላችሁም። ራቅ ያለ ነው በነገራችን ላይ፣ መስተሻው ያው አቅርብ የሆነው እንጂ ካሜራውን ተነሳች፣ ተነሳች፣ ጩኸቷ ጩኸት አይደለም መቼም።